ኤአይ ፊልም ሜኪንግ እንግዲህ ከዚህ በኋላ ፊውቸር አይደለም፣ አልሬዲ ሄር። በዛሬው ቪዲዮዋችን እንዴት ኤአይ ፊልም ሜኪንግ ኢንዱስትሪው ላይ ተጽዕኖ እየፈጠረ እንዳለ ያሉትን አድቫንቴጆች እንዲሁም ደግሞ ለኢትዮጵያ የፊልም ኢንዱስትሪ ምን ማለት ነው የሚለውን አብረን እናያለን። አቤኔዘር ጌታቸው ነኝ። ይህ የእሁድ ኤአይ ቶክ ነው። አብራችሁኝ ቆዩ። ኤአይ ሙሉ በሙሉ ራሱን በቻለ መንገድ ፊልም መሆኑ አንድ ካተጎሪ ሲሆን፣ ከዛ ውጭ ግን ኤአይን በተለያየ መንገድ የፊልም ኢንዱስትሪው ላይ መጠቀም የሚያስችሉ መንገዶች አሉ። ለምሳሌ ስክሪፕት ራይቲንግን ኢናንስ ማድረግ፣ አፕስኬል ማድረግ፣ በጣም ሎ ኳሊቲ የሆኑ ቪዲዮዎችን በጣም ሃይ ኳሊቲ እንዲኖራቸው ማድረግ፣ ላንጉጅ ትራንስሌሽን ለምሳሌ በአማርኛ የተሰሩ ፊልሞች በጣም በፐርፌክት በሆነ ዳቢንግ በኤአይ ዳብ ተደርገው በሌላ ቋንቋዎች እንዲሰሩ ማድረግ ሌሎችም ቋንቋዎች እንዲዘኛዎችም ፊልሞች ወደ አማርኛ ወደ ኦሮምኛ በተለያዩ ቋንቋዎች እንዲተረጎሙ የሚደረግበት መንገድ ያ በራሱ የኤአይ ተጽዕኖ ነው። ኤአይን ተጠቅመን ነው እነዛን ነገሮች ምናደርገውና በጣም ለፊልም ኢንዱስትሪው ትልቅ የሆነ ነገር ሊፈጠር እንደሚችል ግልጽ ነው። ቪኤፍኤክስ እና ሲጂአይን ማየት ይቻላል። በጣም ለሀገራችን የፊልም ኢንዱስትሪ ማደግ ጋሪጣ ሆኖ የቆየው የሪሶርስ እጥረት፣ ምክንያቱም በጣም ብዙ ጂፒዩ እና የኮምፒውተር አቅም ግራፊክስ የሚጠይቁ የሲጂአይ ስራዎች ኢቨን እውቀቱ እንኳን ቢኖረን እነዛን ነገር ለማድረግ የሚያስችል ሪሶርስ ስለሌለን ብዙ ቪዥዋል ኢፌክቶችን በፊልሞቻችን ላይ አናይም። ኢቨን መኪና ለማጋጨት፣ ለመገልበጥ፣ ለማፈንዳት ራሱ በጣም ስንጨናንቅና ስንቸገር በጣም በብዙ ፊልሞች ላይ አይተናል። እንደዚህ አይነት ታሪክ ያላቸውን ፊልሞችም ከመስራት ተቆጥበናል። ብዙ ለምሳሌ የምንናገራቸው የሀገራችን ታሪኮች እንደ አድዋ አይነት ምርጥ ስቶሪዎች እስከዛሬ ፊልም ሆነው ያልተሰሩበት ምክንያት ያንን የመስራት አቅም በተለያየ መንገድ ስለሌለ ነው። አሁን ግን እድሜ ለኤአይ ኤይ በኤአይ ታግዘን እነዚያን ፊልሞች መስራት የምንችልበት ቻንሶች በጣም ሰፊ ናቸው ማለት ነው። ይህ ሲባል ሙሉ በሙሉ በኤአይ ፊልሙ ይሰራ ማለት ሳይሆን ያሉትን ሪሶርሶች አጠናክሮ ኤአይ ምን ላይ መስራት የማንችለው ነገር ላይ እንዲያግዘን አድርገን መስራት የምንችልበት ትልቅ ቻንስ ከፊት ለፊታችን አለ ማለት ነው። ይህ ፊልም ሜከሮችን ሪፕሌይስ ለማድረግ አይደለም ዛሬ የምናወራው ፊልም ሜከሮች ያላቸው አቅም ላይ ኤአይ እንደ አሲስተንት ሆኖ ቢያግዛቸው ለፊልም ፕሮዳክሽናቸው የመጨረሻ አውትፑት ትልቅ እርዳታ ነው የሚሆነው ማለት ነው። ኤአይ ላይክ ማይተኛ ሁል ጊዜ አብሯችሁ የሚሰራ አሲስተንት አድርጋችሁ አስቡት እና ስለዚህ ለፊልም ሜኪንግ ፕሮሰሱ ኤቭሪ ታይም እንዲያግዘኝ የማደርግበት አይነት ሲስተም እንደማለት ነው። እንግዲህ ይህንን ስናነሳ ፐርፌክት ነው እያለን አይደለም። በተለያየ መንገድ በጣም ኢቮልቭ እያደረገ እየመጣ ስለሆነ የመሻሻል እድል እንዳለው ተስፋ በማድረግ ጭምር እንጂ ማለት ነው እንጂ ከረንትሊ ስቲል ምናልባት ስድስት ጣት ስምንት ጣት የመስራት ፕሮባቢሊቲው እንዳለ ሆኖ ማለት ነው። ይህ ታዲያ ኢምፐርፌክሽን ሲነሳ ብዙ ጊዜ አብሮ ደግሞ የሚነሳ የኮፒራይት ችግር ነው፣ የኮፒራይት ጉዳይ ነው። በቅርቡ በአሜሪካ በወጣ የኤአይ የኮፒራይት ሕግ ላይ ኤአይ ኮንተንት በራሱ ኮፒራይት አያገኝም የሚል፣ ነገር ግን የሚሰራበት ሰው ክሪኤቲቭ ኢንፑት ካስገባበት በተወሰነ መንገድ የራሱን ኢንፑት ጨምሮ አዲስ ኮንተንት ክሬት ካደረገ ያ ኮፒራይት ይሆናል የሚል አዲስ ህግ ወጥቷል። ይህ ህግ በአሜሪካ የኮፒራይት ህግ ሲጸድቅ ለኤአይ ፊልም ሜኪንግ ትልቅ ተስፋ የጫረ ነው። ምክንያቱም ኤአይ ፊልሞች አድ ከማድረግ ቫሊዩን አድ ከማድረግ አንጻር፣ አዲስ ነገሮችን ይዞ ከመውጣት አንጻር ስለሆነ ብዙ ነገሮች በዛ እይታ እየታዩ ስለሆነ ያ ህግ በጣም አስፈላጊ እና ኢንክሬጅ የሚያደርግ ነው ተብሎ ታምኗል። ስለ ኤአይ ፊልም ስናወራ የኤአይ ፊልም ኮንቴስቶችን ማንሳቻችን አይቀርም። በጣም በብዛት የፊልም ኮንቴስቶች አሁን የኤአይ ፊልም ካታጎሪ አስገብተውበት በጣም ብዙ ኤአይ ፊልሞችን እያወዳደሩ ምናልባት ሙሉ በሙሉ ኤአይ ፊልምን ባይሆኑ ኤአይ ፊልሞቹ ላይ ካገዛቸው በዛ ካታጎሪ ውስጥ እንዲካተቱ እያደረጉ በጣም ብዙ ሽልማቶችን ኢቨን እነዚህ ፊልሞች እየወሰዱ የምናይበት ሁኔታዎችም ሰፊ ናቸው። በጣም በሚገርም ሁኔታ በቪዥዋል ኢፌክት ካታጎሪ በቪዥዋል ኢፌክት ካታጎሪ ዘርፍ አዋርድ እየወሰዱ ያሉ ፊልሞች አሁን እየወጡ ያሉ የሆሊውድ ፊልሞች ክሬዲት ላይ ኤአይ ስፔሻሊስት የሚል ክሬዲት ኢቭን እያስገቡ መምጣት ጀምረዋል ማለት ነው። እስቲ አሁን ደግሞ ስለ ሪል ፊልሞች ኦልሬዲ ስለወጡ ፊልሞች ኤአይን እንዴት አድርገው እንደተጠቀሙባቸው አንድ በአንድ እኔ የመጀመሪያ የምናየው ፊልም ሂር ይሰኛል። ሂር በ2024 የወጣ ፊልም ሲሆን በዚህ ፊልም ላይ ፊልሙ የሚያክትተው በተለያየ ዘመን ላይ ከልጅነት እስከ እርጅና የሚሄድ የታሪክ ስፓን ስላለው ቶም ሃንክስ እዛ ላይ ዲኤጅ ተደርጎ የተሰራበት ያንንም ዲኤጅ ለማድረግ የተጠቀሙት ኤአይ እንደሆነ በግልጽ ዲስክሎዝ አድርገዋል። ሁለተኛው ፊልም ደግሞ ደብሩታሊስት ነው። ደብሩታሊስት ፊልም ላይ ኤአይን ሶስተኛው ኤሌትርናታ የሚለው የኔትፍሊክስ ፊልም የመጀመሪያ ጊዜ ኔትፍሊክስ በፊልሞቹ ላይ ኤአይ እንደተጠቀሙ ዲስክሎዝ ያደረጉበት ነው ማለት ነው። በዚህ ፊልም ውስጥ አንድ ሲን አለ፣ ቢውልዲንግ ኮላፕስ የሚሆንበት ሲን። ያን ቢውልዲንግ ኮላፕስ ሲሆን ከዚህ በፊት ሲጠቀሙበት ከነበረው የትራዲሽናል ቪኤፍ ኤክስ ወደ ኤአይ መጥተው በኤአይ ዲሞሊሽ እንዳደረጉት ተናግረዋል። ይህም ደግሞ አስር እጥፍ ቴን ታይምስ ሌስ ኮስቲ እንደነበረ በዛም ምክንያት ወደዛ ሙቭ እንዳደረጉ በደንብ የገለጹበት ሁኔታ አለ ማለት ነው። ሌላው ደግሞ ዊዘርድ ኦፍ ኦዝ የተሰኘው ፊልም ሲሆን፣ ዊዘርድ ኦፍ ኦዝ ሁላችንም የምናውቀው ክላሲክ ፊልም ነው። ይህ ፊልም 2025 ላይ ላስ ቬጋስ በሚገኘው ኢመርሲቭ የሆነው በጣም በትልቅ የተሰራው ስክሪን ላይ ለእይታ ቀርቧል እና ለእይታ በሚቀርብበት ሰዓት ላይ ጀስት ፊልሙ መቶ አይደለም እዛ ስክሪን ላይ የተቀረበው በኤአይ በጣም በሚገርም አይነት መንገድ ኢናንስ ተደርጓል። ኢናንስ ሲደረግ የመጀመሪያው ኳሊቲ ነው። በጣም ትልቅ ስክሪን ስለነበረ ወደ 16k ሪዞሉሽን እንዲያደግ የተደረገው በኤአይ ነው። ሁለተኛ ፊልሙ የሚቀርበው በዶም ሼፕ የሆነ የትሪዲ ቪዥዋላይዝ እንዲደረግ ተደርጎ የተሰራ የዶም ሼፕ ስለሆነ ስክሪኑ ጀስት የነበረው የ16 በ9 አስፔክት ሬሾ ዶሙን ፊልም ሊያደርግ አይችልም። በደንብም ኤክስፒሪየንስ ሊያደርጉት አይችሉም። ፊልሙ ላይ ያለውን ሲኖች ሶ፣ ምንድን ያደረጉት ጄኔሬቲቭ ኤአይ ቱሎችን ተጠቅመው፣ ይሄ ጄኔሬቲቭ ኤክስፓንድ የሚባለውን ፎቶሾፕ ላይ በተለያየ ቱሎች ላይ የሚገኙ የጄኔሬቲቭ ኤክስፓንድ ቱሎችን በመጠቀም ፉቴጁን ኤክስፓንድ ለማድረግ እንደተጠቀሙ ተናግረዋል። ከዛ ስኬል አድርገውታል በተለያየ መንገድ ኤአይ እንደረዳቸውና። በጣም የሚገርም ሾው እንዳዘጋጁ የገለጹበት ሁኔታ ነው ያለው ማለት እዚህ እንግዲህ በሆሊውድ ሌቭል እንደዚህ በእንደዚህ አይነት መንገድ እየተጠቀሙበት ከሆነ እኛስ ወደ ሀገራችን የማናመጣበት የሀገራችን የፊልሞች ላይ የማንጠቀምበት ምንም ምክንያት የለም ብዬ አስባለሁ። ታዲያ ለሀገራችን የፊልም ኢንዱስትሪ ምን ይዞልን መጥቷል? ምን ማለት ነው? እንዴት አድርገንስ ነው መጠቀም ያለብን የሚለውን ነገር። እንደውም ከሆሊዉድ ይልቅ ለእኛ ትልቅ አድቫንቴጅ ነው። ምክንያቱም ሆሊዉድ ላይ ሪስክ ሊሆን ይችላል። ምክንያቱም እነሱ በኤአይ ባይሰሩበትም ኦልሬዲ በያላቸው ሪሶርስ ተጠቅሞ በተለያዩ ቴክኖሎጂዎች እንዳል ነው በሲጂአይ እና ቪኤፍክስ ተጠቅሞ መስራት የሚፈልጉትን ነገር በሙሉ መስራት ይችላሉ። እኛ ሀገር ሲመጣ በጣም የሪሶርስ ችግር አለ። እነዚህን አይነት ሌቭል ላይ ለመድረስ የሚያስችል የቪኤፍኤክስ እና የሲጂይ አቅም ስለሌለን የኮምፒውተር አቅም የስኬል ሂውማን ፓወር ካሜራ ኤቭሪቲንግ በጣም ቻሌንጅንግ ነው፣ እዚህ ሀገር እነሱን በሆሊ ሌቨል የሚሰሩ ስራዎችን ለመስራት ማለት ነው። ስለዚህ እነሱን ቻሌንጆች ፊክስን የሚያደርግልን በቺፕ ዋጋ የተሰጠን ቱል እጃችን ላይ አለ ማለት ነው። ስለዚህ እነዚህን መጠቀም ጀምረን እነሱ ከደረሱበት ቴክኖሎጂ እኩል መሆን የምንችልበትን እድል ይዞልን መጥቷል ብዬ አስባለሁ። እስካሁን በኢትዮጵያ ፊልም ኢንዱስትሪ ውስጥ ይሄ ነው የሚባል የኤ አይ ኢንፑት በትክክል ሪሰርች አድርጌም ስላላገኘው በሚቀጥሉት ዓመታት ግን በደንብ ኤ አይን ፊልሞቻቸው ላይ አብዛኛው የፊልም ኢንዱስትሪያችን እየተሰራ ያለው በአማርኛ ነው። ሌላው በኦሮምኛ፣ በትግረኛ፣ በጉራግኛ፣ በሲዳምኛ፣ በተለያዩ ቋንቋዎች እነዚህ ፊልሞች ሌሎች ሰዎች ጋርም እንዲደርሱ የሚደረግበት በቀላሉ የትራንስሌሽን መንገድ ኤአይን ተጠቅመን ትራንስሌት ማድረግ የምንችልባቸው ፕሮባብሊቲዎች በጣም እየሰፉ እየመጡ ስለሆነ በተለያየ መንገድ የሀገራችን የፊልም ኢንዱስትሪ ላይ ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። ሌላው በጣም ትላልቅ የሆኑ ታሪኮች እጃችን ላይ በፊልም መንገድ መስራት የሚጠበቅብን ነገር ግን ከሪሶርስ እጥረት አንጻር ያልሰራናቸው በጣም ምርጥ ሀሳቦችና ታሪኮች አሉን። እነዚህን ሀሳቦችና ታሪኮች ወደ ፊልም ለመለወጥ ትልቅ እድል ይዞልን መጥቷል ብዬ አስባለሁ። ሞር ሃይብሪድ በሆነ ወይ፣ በትክክል ሰዎችን ተጠቅመው መስራት የማይችሏቸውን ነገሮች ብቻ በኤአይ ሪፕለስ ማድረግ የሚቻልባቸው ሜካኒዝሞች ቢጠቀሙ ለሀገራችን የፊልም ኢንዱስትሪ ትልቅ እድገት የሚፈጥር ነገር ነው ብዬ አስባለሁ። ኤአይ ፊልም ሜኪንግ ለእኛ ሀገር እኩያ የሚያደርገን አይነት ቻንስ ነው ማለት ነው። ከሆሊውድ ጋር እኩል የሚያደርገን ቻንስ ነው። ስለዚህ እነሱ ኦልሬዲ ያላቸው ነገር ላይ የእኛ የኤአይ ስኬል ሲጨመር እኩል ከሆሊውድ ጋር እኩል ሚዛን ላይ የሚያስቀምጠን ትልቅ አፖርቹኒቲ ነው ብዬ አስባለሁ። እና ልንጠቀምበት ደግሞ ግዴታ ይገባል ብዬ አስባለሁ። እኛም በዚህ ዙሪያ በጣም ብዙ እየሰራናቸው ያሉ ስራዎች አሉ። እስፔሻሊ የሀገራችን የፊልም ኢንዱስትሪ የሚያሳድጉ ነገሮች ላይ በጥልቀት እየሰራን ነው። እነዚህን በሚቀጥሉ በሌሎች ኤፒሶዶች በደንብ በዲቴል እናያቸዋለን። ይሄ ሞመንት በጣም ትልቅ ቻንስ ይዞልን መጥቷል። ያንን ቻንስ ደግሞ ተጠቅመንበት በጣም ትልቅ ነገር ቢልድ ማድረግ እንችላለን። አትፍሩ፣ ተያይ ኤምብሬስ አድርጉት። ስራችሁ የስራችሁ አንድ አካል አድርጉ እና እንደ አሲስትንት ተጠቀሙበት። አሲስት ያደርጋችሁ የተሻለ ስራ እንድታወጡ በደንብ ብሬንስቶርም አድርጉበት። በተለይ ደግሞ ፕሪ ፕሮዳክሽን ላይ ከዚህ በፊት ስራስና ወረቀት ይዛችሁ ከሆነ አሁን የኤአይ ቱሎች ጋር ሄዳችሁ አይዲያችሁን በደንብ ብሬንስቶር አድርጉ። ኤአይ ውል ናት ሪፕሌስ ዩ ነገር ግን በኤአይ የሚጠቀመው ሰው ሪፕሌስ ያደርጋችኋል የሚል አባባል አለ እና ይህ በጣም አሪፍ አባባል ነው። ትልቁ ችግር የሚሆነው ምንድን ነው? በጣም ጥሩ የሚባሉ የፊልም ሜከሮች ኤአይን ተጠቅመው ፊልም መስራት፣ ኤአይን እንደ ኢንፑት ፊልማቸው ላይ ማስገባት ካልጀመሩ ስለ ፊልም ምንም እውቀት የሌላቸው ሰዎች ኤአይን ተጠቅመው የፊልም ኢንዱስትሪውን ሊያበላሹት ይችላሉ የሚል ስጋት አለኝ። ሁሉም ሰው በሙያው ባለበት ነገር ላይ ኤይን እንደ አዲሽናል ኢንፑት ቢጠቀም የተሻለ ስራ ማውጣት ይችላል ብዬ አስባለሁ ስለዚህ ፊልም ሜከሮች ኤይን አትፍሩት አትሸሹት በስራችሁ ውስጥ ኤምብሬስ አድርጉትና የተሻለ ስራ ለማውጣት ዛሬውኑ ከኤይ ቱሎች ጋር ራሳችሁን ኢንትሮዲውስ አድርጉ የሚል መልእክት አለኝ የሀገራችን ትላልቅ ፊልም ሜከሮች፣ አርቲስቶች በተለያየ መንገድ የፊልም ኢንዱስትሪ ላይ ትልቅ ተጽዕኖ መፍጠር የምትችሉ ክሪኤቲቭስ እና ፊልም ሜከርስ ኤይ አይ ተጠቅማችሁ የሀገራችን የፊልም ኢንዱስትሪ በአንድ ደረጃ አትሊስት ከፍ ማድረግ እንደምትችሉ ተስፋ አለኝ። በሚቀጥለው ፕሮግራም፣ በተለየ ፕሮግራም እስከምንገናኝ ድረስ መልካም ሳምንት፣ ቻው።